በአገር አቀፍ ደረጃ ትኩረት ተሰጥቶ በመስራት ላይ የሚገኘው የሌማት ትሩፋት ማስፋት ሲሆን ከሌማት ትሩፋት ተግባራት ዋነኛው ከዶሮ የሚገኘው ምርት ማሻሻልና ማሳደግ ይገኝበታል። የደቡብ ኢትዮጵያ ክልል ቦላይታ ዞን ሆምቦ ወረዳ ኮይሻ ኦጎዳሞ ቀበሌ የእንስሳት መኖ ማቀነባበሪያ ና የዶሮ ጫጩት ማሳደጊያ ና የግብይት ማዕከል የፌዴራል የግብርና ሚኒስቴር የእንስሳት አሳ ሀብት ልማት ሚኒስቴር ዴታ ዶክተር ፍቅሩ ረጋሳ የኢትዮጵያ እንስሳት ሀብት ልማት ኢንስቲትዩት ዋና ዳይሬክተር ዶክተር አስራት ጤራ በደቡብ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የክልሉ ፋይናንስ ቢሮ ኃላፊ አቶ ተፈሬ ሀባተ እንዲሁም በምክትል ርዕሰ መስተዳድር ማዕረግ የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩና የዘርፉ ባለድርሻ አካላት በተገኙበት ማዕከሉን ለአገልግሎት ክፍት ተደርጓል። በማህበር በመደራጀት ለእንስሳት መኖ ማቀነባበሪያና የዶሮ እርባታ ስራ ተሰማርተው ያገኘናቸው ወጣቶች እንደገለጹልን ከሆነ ማዕከሉ አገልግሎት መጀመሩ ገቢያቸውን ከማሳደግ ባሻገር ለአካባቢው አርሶ አደር የእንስሳት መኖና እንቁላል ጣይ ዶሮዎችን ለማሰራጨት መቻላቸውን ተናግሯል። ትምህርት የተማረ ደስ ገማ ከዚህ በምናገኘው ተርፍ የመጀመሪያ በክፍያ ትምህርት እየተማረ ነው። ሌላ ደግሞ ቤተሰቦቻችንም እየረዳን ነው። ፕሮጀክቱም ደግሞ በእኛ በኮይሻ ወዳ መቀበለ ትሌቤቱ ሀያ ሀያ የሚሆኑ ዶሮች የተሰራጨዋለ እና እነሱም አርሶ አደሮቹ መጥቶ ከዚህ ይገዛሉ ከኛ እንደሙ ከወረዳም ከተለያየ ቦታ እርባታ መሰሩ ሰዎች መጥተው ደግሞ ይገዛሉ። መጀመሪያ ሄድ ዶሮ መንደር ከመምጣቱ በፊት ሰው የኛ ህዝብ ብዙም የዶሮ ተጠቃሚ አይደሉም። ይሄ ከመጣ ወዲህ ግን አርሶ አደሩም ይሁን የዚህ አካባቢ ሰውም ይሁን የወረዳ የቅርብ ወረዳ ሰዎችም ቢሆን በጣም ተጠቃሚ ናቸው። ቤት ለቤት ነው አሁን ዶሮ ያለው ቤት። ህጻናቱ ይጠቀማሉ ደግሞ ያለውን ሽጦም ቢሆን በጣም ይጠቀማሉ። የሌማት ትሩፋት መርሃ ግብር ከተለምዳዊ አሰራር መውጣት ያስቻለ በመሆኑ በመጠን የተሻለ ብዛት ያላቸውን የዶሮ እንቁላል ማግኘት መቻሉን የፌዴራል ግብርና ሚኒስቴር የእንስሳት አሳ ሀብት ልማት ሚኒስቴር ዴታ ዶክተር ፍቅሩ ረጋሳ የገለጹ ሲሆን በክልሉ የተጀመረውን የዶሮ መንደሮችን ማስፋት ላይ ተጠናክሮ መሰራት ይገባዋልን ብለዋል። ከዚህ በፊት በሀገረሰብ ዶሮ ብቻ አምርተን የእንቁላል ምርታችን እዚህም ግባ የማይባል ደረጃ ላይ የነበረ ቢሆን በአሁን ደረጃ በሀገር ደረጃ ወደ 8.5 ቢሊዮን እንቁላል ለማምረት ታቅዶ በጥሩ ሁኔታ እየሄደ ነው። በዛውም ወደ 150 ሚሊዮን የሚጠጉ የአንድ ቀን ጫጩቶችን ማሰራጨት እና በቅብብሎሽ መልክ ይህንን ስኬት የምርታማነት ስኬት ማምጣት እንግዲህ እንደ አላማ ተይዞ እየተሰራ ነው ያለው የተናገርኳቸውን የእንቁላል መጠን የዶሮ ስጋ መጠን እንዲያሟሉ መሰረት የሚሆኑ ስራዎች ናቸው። የእንስሳት መኖ ማቀነባበሪያ ማዕከል ወደ ስራ መግባቱ በአካባቢው ያለውን የዶሮ መኖ እጥረትን የሚቀርፍ መሆኑን የተገለጸ ሲሆን ባለድርሻ አካላትም ለማዕከሉ ድጋፋቸውን ማድረግ ይገባቸዋልም ተብሏል። ግብአት የሚሆኑ ጫጩቶችን የሚያመርት ነው። በዛውን ጋር ተያይዞ ሙሉ ፓኬጁን ለማድረግ ዶሮ ጫጩትን ብቻ ሳይሆን የምትመገበውም መመረት አለበት። ያ መኖም ጥራቱን የጠበቀ መሆን አለበት። ለዛ እዛ ወጣቶች ለራሳቸውም ስራ ፈጥረው የመኖ ግብአትን የሚያመርቱበትን ያየንበት ሁኔታና የስራው ደረጃ በጣም እጅግ የሚያስደንቅ የሚያበረታታ ነው። የሌማት ትሩፋት የአርሶ አደሩን የአመጋገብ ስርዓት የሚቀየር መሆኑን በተደረገው የመስክ ምልከታ ላይ አግኝተን ያነጋገርናቸው በደቡብ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ገልጸውልናል። የዶሮ እርባታ እንግዲህ አይታችኋል። የመጀመሪያ ደረጃ ሁምቦ ላይ ኮሻ ጎዳማ የሚባል ቀበሌ ላይ የዶሮ መንደር ነው የተደራጀው። መንደር ተደራጅቶ ሲያበቃ በመንደሩ ላይ ያሉ የዶሮ አራቢ አደረጃጀቶች ተፈጥረዋል። ቪሌጅ በእያንዳንዱ ቤተሰብ ውስጥ እስከ ሀያ ዶሮ የመያዝ እንትን ደርሰን ያየነው ነው። ያ የዶሮ መንደርነቱን በትክክል በተጨባጭ በእያንዳንዱ ቤት ላይ ያ ዶሮ መኖሩንና ዶሮዎች ምርት መስጠታቸውን አርሶ አደሩ የአመጋገብ ስርዓቱ እስከሚቀየር ድረስ እየሄደ ያለበትን ሁኔታ ነው ያየነውና ውጤታማነቱ እንግዲህ በጥሩ ሁኔታ ተመዝግቦ ሳምፕል ሆኖ ኤክስተንድድ መሆን አለበት ብለን ነው እንደ ቢሮ የምናምነው።